በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሚን። ሰላም ውድ የእግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የአስራት ልጆች፣ የቅዱሳን ወዳጆች፣ ፍጹም በሆነ እግዚአብሔር ሰላምታ ሰላም እላችኋለሁ። እንደምን ቆያችሁ? እንደምን እስከዚህ ሰዓት ደረሳችሁ? አሚን። የአምላካችን የፈጣሪያችን በቀራኒው በመስቀል ላይ ቅዱስ ስጋውን ቆርሶ ክቡር ደሙን አፍስሶ የተቤዥን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ስሙ ከአጽናፍ ዓለም እስከ አጽናፍ ዓለም ከፍ ከፍ ያለ ነው፣ የተመሰገነ ይሁን አትለይም እና መድኃኒትን ያስገኘችልን እናቱ እናታችን ቅድስተ ቅዱሳን ንጽሕተ ንጹሐን ዳግሚት ሔዋን ድንግል ማርያም ልጇ ወዳጇ በአገበራት እና በወደዷት መጠን ከፍ ከፍ ያለችና የተመሰገነች ትሁን። እንዲሁም ኃይላችን መመኪያችን ምልክታችን የሆነው ቅዱስ መስቀሉም የተመሰገነ ይሁን። ቅዱሳን አበው፣ ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ቅዱሳን ጻድቃን፣ ሰማዕታት እንዲሁም ቅዱሳን ትጉኃን መላእክት እግዚአብሔር በወደደ እና በፈቀደ መጠን ከፍ ከፍ ያሉና የተመሰገኑ ይሁን። እንግዲህ ዛሬም እንደወትሮ ሁሉ እንማማር ዘንድ የማናውቀውን እንቀንስ ዘንድ የምናውቀውን እርሱ በፈቀደ መጠን እንጨምር ዘንድ እግዚአብሔር በቸርነቱ እና በምግቦቱ ጠብቆ አገናኝቶናልና በድጋሚ ቅዱስ ስሙ የተመሰገነ ይሁን። ዛሬ እንግዲህ ለማየት የምንሞክረው የሰማዕታት አለቃቸውና ሞገሳቸው የኢትዮጵያ ገበስ ስለሆነው ስለ ልዳው ኮከብ ስለ ሰማዕቱ ቅዱስ ጊዮርጊስና በኢትዮጵያ ላይ ስለተሰራው ሴራ ይሆናል። ይህን ታሪክና ሴራ ለመረዳት ወደኋላ የተወሰኑ መቶ ዓመታትን መለስ ብሎ ማየት ግድ ይለናል። ይህም ወደ 11ኛው መቶ ክፍለ ዘመን ይወስደናል። በዚህ ዘመን ምዕራባውያን ስለ ኢትዮጵያ ሀገር ቅድስና፣ ስለ ህዝቧ ንጽህና ፍንጭ የሚሆኑ ነገሮችን በሰለሞን ቤተ መቅደስ ቁፋሮ ወቅት ያገኙበት ዘመን ነው። ይህን የሀገሪቷንና የህዝቧን ሚስጥር ከተረዱ ጊዜ ጀምሮ ነው ለዚህ ሁሉ መሰረት የሆነችውን ተዋህዶ ሃይማኖትን ለማጥፋትና ህዝቦቿን ስልጣኔ በሚመስል መንገድ ለማርከስ የተለያዩ ወጥመዶችን መዘርጋት ጀመሩት። በመጀመሪያ የተጠቀሙት ወንጌልን እንሰብካለን፣ ስለ ክርስትና እናስተምራለን በማለት ሌሎች ሀገራት ላይ የተጠቀሙበትን መንገድ ይዘው በሀገራችን ብቅ አሉ። ነገር ግን በሰዓቱ ከህዝቡ ጀምሮ በመንፈሳዊ እውቀትም በመንፈሳዊ ህይወትም ብቁና ንቁ የሆኑ አባቶች ስለነበሩ ይህ የክደት ሀሳባቸው ሳይሳካ ቀረ። በሁለተኛ ደረጃ ደግሞ የተጠቀሙት ስኬታማ ምንሆንበታለን ብለው በጣም ተስፋ አድርገውበት የነበረው አለማዊ አስተዳደርንና ጥበብን እናካፍላችሁ የሚል ነበር። በዚህም እንቅስቃሴያቸው ህዝቡ በእናት ቤተክርስቲያን ጥላ ስር ያደገ ግብረ ገብ ያለውና የሚተዳደርበትንም እንደ ፍትሐ ነገሥት ፍትህ መንፈሳዊና ፍትሐ ዓለማያን የያዘ የመተዳደሪያ መጽሐፍትን የሚጠቀም ስልጡን ማህበረሰብ ስለነበረ ያሰቡት ሳይሳካ ቀረ። በመጨረሻም አማራጭ የሌለው ውሳኔ ሆነው ያገኙት ጦርነት ነው። በዚህም ውስጥ ሶስት አይነት መንገዶችን ተጠቅሟል። አንደኛው የጎረቤት ሀገራትን በጠላትነት ማስነሳት ሲሆን ሁለተኛው ደግሞ የሀገሪቷን መሳፍንት እርስ በርስ ጦር እንዲማዘዙ ማድረግ ነበር። ሶስተኛው ደግሞ እራሳቸው መጥተው መፋለም ነበር። በዚህም በተለይ ከመንፈሱ መፈታት ከ15ኛው ክፍለ ዘመን ጀምሮ የተጠቀሙበትና ስኬታማ የሆኑበት መንገድ ነበር። ከሁሉም ግን በሁለተኛ ያስቀመጡት የእርስ በርስ ግጭቱ የተሻለ ውጤት አሳያቸው። እዚህ ጋር ነው ከርዕሳችን ጋር የሚገናኘው ሚስጥር የተረዱት ይህም ኢትዮጵያን ለመያዝ ሕዝቡን እርስ በርስ ደም አቃባት ከቤተ ክርስቲያን ማውጣትና ከቅዱሳኑ ቃል ኪዳን ማራቅ ብቸኛ መፍትሄ እንደሆነ ያወቁት። በዚህም ከ17ኛው መቶ ክፍለ ዘመን ጀምሮ በኢትዮጵያ የተለያዩ የጉልት ስርዓት እንዲፈጠርና ህዝቡም ለመኳንንቱ መኳንንቱም ለነገስታቱ እንዳይገዙ የሐሰት ወሬን እያስነገሩ፣ መሳሪያን እያቀበሉ ግባቸውን ለማሳካት ደፋ ቀና ማለት የጀመሩት ከዚህም አልፎ ዘመኑ እንደ ንጉሡ አጎንብሱ የሚባልበት ዘመን ስለነበር ህዝቡን ለማሳት፣ ነገስታቶቻችንን ደግሞ በአጋንንታዊ የደም ስርዓት ውስጥ ለመክተትና ለማጥመድ ጥረት አድርገው ነበር። በዚህ ሁሉ ውጥንቅት ህይወት ውስጥ ግን የእመቤታችን ቃል ኪዳን የሰማዕቱ ቅዱስ ጊዮርጊስ ጠብቆት፣ የቅዱሳኑ ተራዴነት ግን አልቀረም ነበር። ይህንንም አፄ ዘርዓ ያዕቆብ ከሱዳኖች ጋር ባደረጉት ጦርነት አጼ ዮሐንስም ከሱዳኖች እና ከቱርኮች ጋር ባደረጉት ጦርነት አጼ ምኒልክም ከጣሊያኖች ጋር ባደረጉት ጦርነት የእነርሱ ወታደሮች እንኳን ሳይቀር የመሰከሩት እውነት ነው በተለይ በጦሩ በኩል ስንመጣ የኢትዮጵያ ገበዝ የሆነው የሰማዕቱ ቅዱስ ጊዮርጊስ ተራዳይነት ጎልቶ ለጠላት እንኳን ሳይቀር ይታይ ነበር ለዘመናትም በተረዱት በዚህ እውነት ቅዱስ ጊዮርጊስን ከህዝቡ ማራቅ አይችሉም አቅሙም የላችሁም ህዝቡን ግን ከቅዱስ ጊዮርጊስ በረከትና ቃል ኪዳን ማራቅ ይችላሉ። ስለዚህ ይህን ሐሳባቸውን ልክ የቅዱስ ጊዮርጊስ ወዳጅ የነበሩት አጼ ሚኒ ካረፉ በተባሉ ጥቂት ጊዜያት ውስጥ ጀመሩ። ከመናፍስታዊ አሰራር፣ ከጊዜውም አንጻር ሁሉንም ህዝብ ሊይዝላቸው የሚችል ተመራጭ ወጥመድ የአልኮል መጠጥ ነበር። በዚህም መጠጥ ላይ የሰማዕቱን ቅዱስ ስም በማድረግ መጀመሪያ ለመኳንንቱ ከዚያ ቀስ በቀስ ስለህዝቡ ማቅረብ ጀመሩ። አልኮል ቃሉ አልጉሁሪ ከሚል የአረብኛ ቃል የመጣ ሲሆን ጭንቅላትን የሚቆጣጠር የርኩስ መንፈስ ስም ነው። ለዚህም ነው የቅዱሱን ስም በዚህ የረከሰ መጠጥ ላይ ሊያሳርፉ የፈለጉት። ሁለተኛው ይህንን ኃላፊነት የተቀበለችው በዓለም ለመጀመሪያ ጊዜ በሀገሯ የሚገኘውን የቅዱስ ጊዮርጊስን ገዳም ወደ ቢራ ማምረቻና መዝናኛ ማዕከል መነኮሳቱን ደግሞ ወደ ቢራ አምራችና አስተናጋጅነት የቀየረችውን ቤልጅየምን ነበር። በነገራችን ላይ ቤልጅየም በዚህ ታሪክ ብቻ ሳይሆን የመንፈሱን ትልልቅ ምስጢራዊ ስብሰቦችን በብራስልስ ከተማ ታስተናግድ የነበረች ሀገር ነች። እናም ይህ ቢራ ፋብሪካ በ1915 ለዚህ ተልእኮ መጣው ሙሴ ዳዊት ሃል በተባለ ቤልጅማዊ በአዲስ አበባ ሊመሰረት ችሏል። በሳቱ የነበሩ መሳፍንቱ፣ መኳንንቱ ይህን በቅዱሱ ስም የተጠረውን መጠጥ ለዛውም ባለማወቅ እንደ ጥሩ ነገር በመቁጠር ደስ እያላቸው ይጠቀሙ ነበር። አሁንም እንደምታዩት ነው። ለማንኛውም እስኪ እውነታውን በተወሰነ መልኩ እንዲገባን እነዚህ ማስረጃዎች እንመልከት። አንደኛ እነዚህ ነጮች ድብቅ የሆነ ዓላማ እንዳላቸው የምትረዱት የተሻለ የገበያ ፍሰት ያለበትን ሀገራት ትተው በሰዓቱ የንጉሡና የመኳንንቱ መቀመጫ የሆነችውን ጥቂት ነዋሪ የሚገኝባትን በዛ ላይ ከቤታቸው ውጪ ምንም አይነት ምግብና መጠጥን በማይገዙና በማይሸጡ ማህበረሰብ ላይ ይህን ሁሉ ሀገር አቋርጦ መጥተው መክፈት ለምን አስፈለገ? ለየትኛውስ ትርፍ? ሁለተኛ፣ እውነት በመልካም አስበው ቢሆን ኖሮ ይህን በዓለም ታሪክ አብዛኛውን ነጭ ሀገራትን አንገት ያስደፋ በነጭ ቅኝ አገዛዝ ስር ለነበሩ ጥቁር ህዝቦች ደግሞ ተስፋን የሰጠን ሰማዕት የሰማዕቱን የቅዱስ ጊዮርጊስ ስም መጠቀም ለተንኮል ካልሆነ በስተቀር ለምን አስፈለገ? ሶስተኛ፣ የሚገርማችሁ ነገር ሙሉ ለሙሉ የኢትዮጵያ ሕዝብ ገበሬ በነበረበት በዚያን ዘመን ለምርት ግብዓት የሚሆነውን ገብስ የሚያስገቡት ከውጭ ነበር። ይህንን ሁሉ ወጪ፣ ይህንን ሁሉ ድካም ለምን አስፈለገ? የሆነ ድብቅ ተግባራት ካልነበረስ ለምን በሀገር ውስጥ ፍጆታ አላመረቱም? አራተኛ፣ ይህ እስካሁን ከሰማዕቱ ቅዱስ ጊዮርጊስ ጋር አራርቆን ያለ አጋንንታዊ ስራ የተጀመረው የቅዱስ ጊዮርጊስ ወዳጅ የነበሩት አጼ ምኒልክ አረፉ በተባለ ጥቂት ዓመታት ውስጥ ነው። ለምን ከዛ በፊት አላደረጉትም? አምስተኛ፣ ቀደም ብዬ እንደነገርኳችሁ ይህ ተግባር የተተገበረው በሀገራቸው ተመሳሳይ አጋንንታዊ ድርጊት በጊዮርጊስ ገዳም ላይ በሰሩት በቤልጅየማውያን ነው። እናም ወገኖቼ ከዚህ ቢራ ፋብሪካ ጋር ተያይዞ ብዙ መነገር የሌለባቸው የሚያስጠሉ ነገሮች አሉና ስለ ልጆቻችሁ፣ ስለ ሕጻናት፣ ስለ ተተኪው ትውልድ ስትሉ ይህንን ቢራ መጠቀም አቁሙ። የሰማዕቱ መከራው ይታወሳችሁ። ድርሳነ ሚካኤል ምንድን ነው የሚለው? የቅዱሳኑስም እንዲህ በረከሳ አጋንንታዊ መጠጥ ላይ ሊጻፍ ይቅርና አንዲት የእግዚአብሔር ቃል ብትገድፍ አይደለም የሚለው። እናም በተደጋጋሚ ይሄ ርዕስ እየተነሳ ብዙ ጊዜ ተትቷል። እስከ መቼ ነው ይህንን ጉዳይ የሳምንት ግርግር ብቻ የምናደርገው? እውነቱን ልንገራችሁ፣ በእኛ ትውልድ ውስጥ በጣም ትልቅ ለውጥ ሊያመጣ የሚችለው ትንሹ ውሳኔ አንዱ ይህንን መጠጥ ማቆም ነው። እንደ አባቶቻችን ዘመን ሁሉ ሰማዕቱ ቅዱስ ጊዮርጊስ ሲታደገን ዘንድ እንለምነው። ሩቅ እንዳይመስላችሁ፣ በቃል ኪዳኑ ሁሌም አጠገባችን ነው ያለው። ያለበለዚያ ግን የህይወታችን ፈላጭ ቆራጭ የሚሆኑት እነርሱ ናቸው፣ እንደምታዩት ማለት ነው። ስብሃት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።